ሰላም ሰላም ቤተሰብ እንደምን አደራችሁልኝ? እዩ። ዛሬ ደግሞ ሁለት አይነት ብስኩት ላሳያችሁ ነው። ሁለት አይነት የሚያምር ቆሎ ቆሎ የሚል ብስኩት ላሳያችሁ። ሰላም ብያችኋለሁ። እንዴት ናችሁ? ፈጠን አድርጌ ነው ዛሬ ማሳያችሁ፣ ቸኮል ቸኮል አድርጌ ደቂቃው እንዳይበዛብኝ። ዛሬ የልጄ ልደት እየቀረበ ስለሆነ ብስኩት ልሰራ ነው። የጾም ብስኩት እሰራለሁ፣ እኛ የምንበላው አሳያችኋለሁ። እንግዲህ ያቀረብኳቸውን ሁለት አይነት ብስኩት ነው። መጀመሪያ የቆሎውን ብስኩት እንሰራለን ቆሎ ቆሎ የሚለውን ብስኩት እዩት። ይህ ኮረም ፍሌክስ ነው። ይሄ ክክ ነው። ክክ የምታውቁ ከሆነ ከሀገር ቤት የተፈጨ ክክ ሽርም ማለት ነው። ሽርም ታውቃላችሁ። ክኩ አተር ክክ ወይም ሽንብራ ክክ ተፈጭቶ ገርደፍ ገርደፍ ብሎ ይፈጭና እንደዚህ ወጥ ይሰራል ማለት ነው። ሽርም ወጥ ይባላል ወይም ሽምሽሞ ይባላል። በትግረኛም የሽምሽሞ ወጥ የሚሰራው ክክ ነው ማለት ነው። ዛሬ እንደ ብስኩት ሰረዋለሁ። ይሄ ኮረም ፍሌክስ ነው። ቅድም አሳይቻችኋለሁ። ይሄም ደግሞ የኮርን ፍሌክስ ይሄ ቺፕሱ ነው የሚበላው ቺፕሱ። ይህ ኦቾሎኒ ምናምን ያለበት ቺፕስ ተቀላቅሎ ይሄ የሚሸጠው ቺፕስ ማለት ነው። ይሄ ደግሞ የአጃ ነው። አጃው ኦት ሚል ወይም ኮቦ ተታርጎ ልጆች የሚጠጡት ማለት ነው። ይሄ ዱቄት አለኝ እዚህ ጋር ደግሞ የበቆሎ ዱቄት አለኝ። ይሄ የበቆሎ ዱቄት ነው፣ ሸርክቱ ማለት ነው። ተልባ አለኝ እዚህ ጋር፣ ይሄ ተልባ ነው። ይሄ ሰሊጥ ነው፣ ሰሊጥ እንግዲህ እነዚህን ጨማምረን ጨው አለ፣ ስኳር አለ። እነዚህን ለውዝ የለውዝ ቅቤ አለኝ በተር ማለት ነው። ይህ የዚህ የቆሎው የለውዙ ቆሌ ከሁለቱም እንጠቀማለን፣ እነሱንም እናደርጋለን። ይህን የለውዝ ነው፣ ቆሎው ነው። ይህን ሸርከት ያለውን ስለምጨምርበት አብሬ ቆሎውን ውግጥ ውግጥ አድርገውና ይህ ሙገጫዬ ነው። በሱ እንደዚህ እርግጥ እርግጥ አድርጌ ውግጬ እንትንለዋለው ማለት ነው እና ፈጠን አድርጌ ነው የማሳያችሁ ቤተሰቦች ትንሽ ጉንፋን ነገር ያዝ አድርጎኛል ድምጼ ትንሽ ከተቀየረባችሁ ይቅርታ እዛ ወቾሎኒውን ወይም ለውዙን እንደዚህ ትንሽ ወገጥቼው መጥቻለሁ መሬት ላይ ማለት ነው ውግጥ ውግጥ አድርጌው መጥቻለሁ እንደዚህ ሸርከት አድርጌዋለሁ ማለት ነው አብሬ ከነሱ ጋር ለመለወስ ማለት ነው እና አሁን መጀመ ሁለት አይነት ብስኩት ነው የማሳያችሁ። በጣም አሪፍ ትወዱታ አላችሁ። ከኛ ቤት አይቀመጥም አልኳችሁ። በጾም ወቅት የጾም ነው ሁለቱንም ማሳያችሁ፣ የጾም ነው እንግዲህ የልጄ ልደት አለ። ሁሉንም አንድ ላይ ጨማምሬ ከልደቱ ላይ ደግሞ ሲቀርብም ማሳያችኋለሁ ማለት ነው። አሁን ብስኩቱን ብቻ ነው ማሳያችሁ። ሁሉንም ቅድም ያሳየኋችሁን ቺፕሶች፣ ኮርንፍሌክስ፣ አጃ፣ አጃውን ትንሽ ከፍለዋለሁ እንዳይበዛ፣ የበቆሎ ዱቄት ተልባ እዩት እንግዲህ የጨማመርኩት ያለውትን ማለት ነው። ኦቾ ለኔ ሽርሙን ጨመርኩ። ሽርሙ ወይ ማሽ እንትነ ያልኩት ቅድም ሽምሽሙ ያልኳችሁን የአተርና የእንትን ዱቄት ማለት ነው። ስኳር ትንሽ አቅኘ አንድ አራት ማንካ አድርጌበታለሁ። ጨው ደግሞ አንድ ዘይ በጃችሁ ቁንጥራ አድርጋችሁ ታደርጋላችሁ። የበቆሎ ዱቄት አረኩኝ። ከዛ ማያያዣ ዱቄት ኖርማን ዱቄት ታደርጋላችሁ ማለት ነው። እንግዲህ ወደ ስድስት አይነት ምናምን ይሆናል ማለት ነው። እናንተ እንግዲህ እዚህ ጋር ይሄ ሱፍ፣ የሱፍ ፍሬ፣ የዱባ ፍሬ፣ የተለያዩ እዚህ ውስጥ የሚገቡ የአጃ ቆሎዎች፣ የተለያዩ ቆሎ ራሱ የገብስ ቆሎ ካላችሁ በባለፈው በፊት ሰርቼ ነበር ማድረግ ትችላላችሁ። ከዛ የለወስኩት ምንድን ነው ትንሽ ማር ነው ያደረኩበት ትንሽ ማር ትንሽ ስኳር አድርጌበታለሁ። ጣፋጭ አድርገን ነው ምን ሰራው። ትንሽ የዳቦ ቅመም አድርጌበታለሁ ሁኔ ቃናው እንዲጥም ብዬ እና ለውዝ አረኩበት። ለውዝ የተፈጨውን አረኩበት። ቅድም ያልተፈጨውን ሸርከት ታርጌ ተጨምራ አይታችሁኛል። ቆሎውን አሁን ደግሞ ለውዙን የተፈጨውን በተሩን አረኩበት ማለት ነው። ትንሽ ዘይት እናደርጋለን እንግዲህ ሽርም ይሄ አተር አለው። አተሩ የሽምብራቆ ክክ ማለት ነው የሽምብራክክ አለው ማለት ነው። ግርደፍ ላይ የተፈጨ እንዳልኳችሁ ለሽርም ወጥ የሚሆን ወጡናን ስሰራ ሌላ ቀን አሳያችኋለሁ። እሱ አለው ቆሎው ስለሚበላ ምንም አይሆንም። ቆንጆ ነው ብዬ እሱን አደረግኩ ማለት ነው። አጃ ወት ሚል የሚባለው አጃ ለወተት የምንጠቀመው ሽርክቱ አጃ ኖርማኑ የሚበላው ማለት ነው። እሱን አደረግኩኝ። ኮረንፍሌክስ ወተት አድርጎ የሚጠጡት ህጻናቶች ኮረንፍሌክስ አደረኩ ማለት ነው። ችብስ ይሄ የተለያዩ ችብስ አብሮ የሚሸጡ ችብሶች አሉ አይደል? እነሱንም አብራች ታደርጋላችሁ። ከዛ ትንሽ ስኳር፣ ተልባ፣ ሰሊጥ ጨመርኩ ማለት ነው። እና እነዚህን አንድ ላይ ያዋህዳችሁ እንደዚህ ታሻላችሁ። ትንሽ ጨው አደረኩበት እኔ የዳቦ ትንሽ ቅመም አደረኩበት። ቫኔሊያ መጨመር ትችላላችሁ፣ ትንሽ ቫኔሊያ ማለት ነው ከዛ እንግዲህ እንዲያርግ ያው እጄ ትንሽ ዱቄት አርጌዋለሁ እንዲያ ያዝልኝ ሸርከት ያለ ነው። ቆሎ ነው እንዳለ በቃ ሽታው ራሱ የሚበላ ነገር ነው። በኖርማኑ የምንበላቸው ነገሮችን ማለት ነው ጥሬውን የምንበላቸው ነገሮች። አሁን ተልባ ቆልተን ከዳቦ ጋር ይጨመራል፣ ተልባ ታውቃላችሁ። ሰሊጥም እንደዛው ጥቁር አዝሙድም እንደዛው መጨመር ትችላላችሁ። ዛሬ እኔ ልጆች ስለሚበሉት ጥቁር አዝሙድም ብዙ አይወዱትም ብዬ አላረኩትም። በቅመሙ አርጌዋለሁ። ጥቁር አዝሙድ አሁን በፓውደሩ ነው ያረኩት ማለት ነው እኔ ከዛ እንደዚህ እየተስባላችሁ ያው እንደ ሽምብራ እንትን ስለሆነ አያያዝላችሁም ቀስ አድርጋችሁ እንትን ነው ማለት ነው ፍርፍር ነው የሚል በጥሬው በእንትኑ ነው ያለው ገና አሁን ስት ሽርክት ነገር ነው ማለት ነው እና አሪፍ ነው ወንድሞቼ እኔ እንግዲህ ለልጄ ልደት ነው በችኮላ ያረኩት ልጄ ልደቱ አለበት እና ልደቱን ደግሞ ያሳያችኋለሁ። አሁን እዚህ ቀጥሎ የሚለቀው ቪዲዮ ይሄን ዛሬ ብስኩቱን ብቻ ሰራሩ ላሳያችኋለሁ። ቆንጆ የጾም ኬክም ሰርቻለሁኝ፣ እሱንም ሌላ ቪዲዮ ለቅላችኋለሁ ማለት ነው ወገኖቼ። ሰብስክራይብ ሼር እያደረጋችሁ ሳምሪ ኩሽናን ተቀላቀሉ። ዛሬ ብቻ የምታዩ ከዛ እንግዲህ ሳብሳብ ካደረኩት በኋላ ቀስ አድርጌ እንዲያርጌ ቅርጽ እያወጣሁ በአራት በአራቱ እየቆረጥኩኝ ቅርጽ እየሰጠሁ በመቅረጫ በቅርጽ መቆረጫ መቁረጥ ትችላላችሁ፣ ግን ከውስጥ ያለው በካራ ነው የሚቆረጥላችሁ እንጂ በዝም ብሎ በቅርጽ ማውጫው አይቆረጥላችሁም እና ምክንያቱም፣ ቆሎ አለ፣ ያልተሰበረ ቆሎ ስላለ ችብሱ እርጥብ አልሆነም በጣም ማለት ነው። ወዲያው ልውስ አርጋችሁ ወደ መጋገር ስለምትሄዱ የሚቆይ ነገር አደለም። ያልቦካ የቦካ ሊጥም አደለም፣ እና ለማዋሃጃ ብቻ ትንሽ ውሃ ተጠቅመን በዛ ለወስ ነው ማለት ነው ትንሽ ውሃ እንግዲህ በፍስክ ወቅት ከሆነ ይሄ በወተት ነው የሚለወሰው ማለት ነው። በወተትና ቅቤ የገብቶበት በጣም አሪፍ የበለጠ በጣም ከሽከሽ የሚል በጣም አሪፍ ይሆናል ማለት ነው። እና በጾም ወቅት ደግሞ እንግዲህ ትንሽ ዘይትና ውሃ አድርገን የለወስኩት ወቾ ለኒ ምኑ ምኑ ስላለ ግን እሱ የእሱ ወተት ይሆነዋል ራሱ ማለት ነው። እና የእኛ ቤት አልቆየም ነው የሚላችሁ ባለቤቴ እንግዲህ ጾመኛ ጽሞ እስከ ስንት ሰዓት በጣም ይቆያል ጾም ጾሞ ውሎ እሱን ቆረጥ አጥሞ ከስራ ቦታ ከዛ በኋላ መጥቶ እንጀራ ይበላል። እንደገና ደግሞ ለድግስ ሲሆን ወርባችሁ ልጆች፣ አሁን ለምሳሌ የተለያየ ብስኩቶች ታቀርቡላችሁ ትችላላችሁ። ለእናንተ ደግሞ ይሄን እንደ አማራጭ ከሻይ ጋር ከምንጋተ ይዞ ይቀርባል ማለት ነው። እና አሪፍ ነው። ሰብስክራይብ እያደረጋችሁ ቤተሰቦቼ፣ እና እንዴት እያደረኩ እንደምቆርጠው እዩኝ ማለት ነው። አስተካክዬ ስለሚፈረፈር በደንብ ማልማሏን ትንሽ ትንሽ አንድ ሰው አንስቶ የሚበላትን ያክል በቃ ብድግ አድርጋችሁ ኮርሽም ኮርሽም የምታደርጓትን ያክል ባፋችሁ እያደረግኩኝ ቅርጽ እየሰጠው አራት ማዘን አራት ማዘን እያደረግኩኝ ወደዚህ እንዲበስል አድርገዋለሁ ማለት ነው። በኦቭኔ ውስጥ እንዲያርጌ እንግዲህ ሁሉንም እጨርሳለሁ ማለት ነው። እይት፣ አሁን ይህን አስገባለሁ። ጨርሻለሁ አንዱን ፓርት አንደኛ ይቀረኛል። እዩት ብዙ ነው የሰራሁት፣ ግን የሚገርማችሁ አልቆየም ከቤት ማለት ነው። እና ቤተሰቦቼ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ የተለያዩ ነገሮች እንዳመጣላችሁ። ይሄ እንግዲህ በጣም አሁን ስታዩ ስትሰሩት የሚያስቸግር ይመስላል የሚፈረፈር ይመስላል እንጂ ግን ወዲያው ነው ከኦቨን ውስጥ ድርቅ የሚለው ልክ ዳቦ ቆሎ ዳቦ ቆሎ ወይም ቆሎ ቆሎ ነው የሚለው። ይሄ በትክክል ቆሎ ነው በብዛት ስላለው። እንግዲህ እዚህ ጋር የሱፍ ፍሬ ማድረግ ትችላላችሁ፣ የዱባ ፍሬ ማድረግ ትችላላችሁ፣ ቆልታችሁ ማለት ነው። የዱባውን ፍሬ አጥባችሁ ቆልታችሁ መጠቀም ትችላላችሁ። በሱፐርማርኬት ይሸጣል በተለያየ ቦታ ማለት ነው። የተለያዩ የአትክልት ፍሬዎች እንደ ቆሎ ተዘጋጅተው ይሸጣሉ ማለት ነው። እነሱን መቀላቀል ትችላላችሁ። ቆሎ ራሱ የገብስ ቆሎ ካለ እዚህ ላይ ቀላቀላችሁ ለውሳችሁ አብሮ ውስጡ ስለሚደርግ በጾም ሰዓት በጣም አሪፍ ነው ማለት ነው እና የተለያየን ጥቅም አለው። በነገራችን ላይ ይሄ አሪፍ ነው ያርጌ እንግዲህ በቃ ሳብሳብ እያረኩኝ በአራት ማዘኑ ቆራርጬ እንደምታይ ቆራርጬ እንደዚህ አድርጌ ያበሰልኩት ማለት ነው። እዩት። አንደኛው ወጥቷል። አንደኛውን አሁን ደግሞ የቆራረጥኩትን አንደኛው እስከሚበስል አንደኛው ቆራረጥ የቆራረጥኩት ነበር ማለት ነው። አሁን ሁለቱን አስገብቻለሁኝ። አንደኛው በስሎ ወጥቷል። አንደኛው ደሞ አስገብቻለሁ። አሁን ደግሞ የማሳያችው ሁለተኛው ብስኩት ነው። ይሄም የጾም ነው። ይሄም የጾም ነው። ይሄ ትክክለኛ ኩዊክስ ነው ማለት ነው። ኩዊክስ፣ የጾም ኩዊክስ ወይም የጾም ብስኩት ማለት ነው። እዚህ ላይ ደግሞ ዱቄት፣ ነጭ ዱቄት አደረኩኝ። ከነጭ ዱቄት ላይ ትንሽ ባኪንግ ባውደር አረግበታለሁ በጣም በትንሹ በዚህ ለክቼ በስኳር ማንካ በትንሽ ማንካ እንደዚህ ግማሽ የሚኮን አረፍኩበት ማለት ነው። እዛ እዛው በተጠቀምኩበት ቅድም በሳብኩበት እዛው ላይ ለመስራት ፈልጌ ነው። ወዲያው ነው የሰራው እዛው ያኛውን አስገብቼ እስከሚበስል ያኛውን እንሰራለሁ ማለት ነው። ከዛ እንግዲህ አቀራረብኳቸውን እዩ። ቫኒሊያ ይሄ የጾም ቫኒሊያ ነው። ምንም ነገር የለውም ቫኒሊያው ኦርጋኒክ ብቻውን ባዮ ነው ማለት ነው። ይሄ ደግሞ ቫኒሊያ ስኳሩ ነው። ጠብ አረኩ ሁለቱንም ማለት ነው። ከዛ ትንሽ እየጨው ስኳር የጣፋጭ ነገር ነው የምናደርገው ስኳር እናደርጋለን ትንሽ እዛ ዘይት ዘይት ይወዳል እንግዲህ የጾም ካልሆነ ደግሞ በቅቤ ነው የሆነው ማለት ነው በቅቤ በወተት ይለወሳል የጾም ከሆነ ደግሞ እንደዚህ እንግዲህ በፈሳሽ ነገሮች በተለያየ የኦረንጅ ዛፍት ያም በኦረንጅ ዛፍት እንሻርግበታለው ዘይት አለው ባኔሊ አለው ስኳር አለው ትንሽዬ ቤኪንግ ፓውደር አለው። አርጌ ለውሰውና ዋህጄ ይሄን ደግሞ ቆራርጬ በሁለት አይነት ከለር ወይም በሶስት አይነት በፋር በከለር የምግብ ከለሮች አሉ። በእነሱን ተጠቅመን ከለር እናደርግበትና ለልጆች ለልደትም ሲታይም ደስ ይላል። ለልደት ነው አሁን እየሰራሁ ያለሁት። ልጄ በአጋጣሚ በጾም ነው ወቅቱ። በጾም ወቅት ልደቷ ነውና ለእነሱ የተለያየ ብስኩቶች እንገዛላቸዋለን። ለእኛ ደግሞ ይሄን ሲታይም ያምራል አንስተን ብንበላው የጾም ስለሆነ ችግር የለውም ማለት ነው። የኦረንጅ ዛፍ ታረኩበት። ከዛ ካስፈለገው ትንሽ ውሃ ነው ጨምርበት ማለት ነው። እዚህ ጋር ባለቤቴ ቋንጣ አድርቆ ነበረ የበፊት የተረፈን ለቅበላ የተረፈን ስጋ ነበረ እና ለምን ዘንዝለን ቋንጣ እናደርገውም ስገደፍ እንትን እንልበታለን ብዬው አንተ እዚህ ጋር የጾም እየሰራው ነው፣ ወደዛ ወዴ ብዬ እንደገና ቋንጣውን በቃ የውላችሁ ደርቆ አምሮ የሚያምር ቋንጣ ማለት ነው። አሁን ይሄ ለፋሲካችን ሲፈታ በዚህ እንገድፋለን ማለት ነው እና የተረፈ ስጋ ካላችሁ ቦታ ከያዝባችሁ ለምሳሌ እንዲያርጋችሁ ማስቀመጥ ትችላላችሁ። ፍርጃችሁን እዛ ጣጥባችሁ አዲስ ስጋ ታመጣላችሁ ማለት ነው እና እንግዲህ ያው እሱ ስላመጣ ያሳየዋችሁ አጋጣሚ ደርቋልና ሊያነሳው ስለፈለገ ነው። እዛ ይሄን አነሳስቼ ጅን ታጥቤ እንደገና ለወስኩ ማለት ነው። አነሳሳሁት ይሄ ራረኩት እቃውን ማለት ነው። እዛ እጀንታ ጥቤ እንግዲህ መለወስ ነው። ውሃ ካስፈለገው ትንሽ ሞቅ ያለ ውሃ ጠብ እናደርጋለን ማለት ነው። በጣም ውሃው መቅጠን የለበትም፣ ትርም በጣም ጎማ መሆንም የለበትም። ግን መሀከለኛ ለስላሳ ትንሽ ወፈር ያለ ነው መሆን ያለበት ለብስኩት ሲሆን መቅጠን የለበትም ማለት ነው። ልክ እንደዚህ በዛይቱ ነው እንደው መለወስ ያለበት ማለት ነው። አያችሁት? ስታዩት ይነግራችኋል፣ ብስኩት እንደሚሆን ማለት ነው። ትንሽ ባክ ፓውደር፣ ትንሽ ጨው፣ ትንሽ ስኳር፣ ትንሽ ቫኔሊያ አደረኩኝ ማለት ነው። እና የብርቱካን ጭማቂ አደረኩኝ። እዚህ ጋር እንግዲህ ከፈለጋችሁ የዳቦ ቅመን ትንሽ መጠቀም ትችላላችሁ። እኔ ግን ቫኔሊያው ምኑ ስላለ ይበቃዋል። ይህን እንግዲህ ቅርጽ እየሰጠው ከሶስት ቦታ ቆራርጠውና ከዛ አንዱን ደግሞ እንደዚህ አሁን እነዚህ ከሶስት አርጌ ቆርጬ እንደገና ሶስት አይነት ከለር ደግሞ ሁለት ሁለት እያረኩኝ እሰጣቸዋለሁ ከለር ማለት ነው። እያንዳንዳቸው አሁን ሶስቱንም የተለያየ ከለሮች አረግባቸዋለሁ። ይህ እንግዲህ ሰማያዊ ያርግልኝ ብሎኝ ልጄ የወንድ ልጄ ነው ዛሬ ዘጠኝ አመቱ ነው እንግዲህ ያ ቢበርስደኝ እንድትሉልኝ እፈልጋለሁ በዛው አርጋችሁ ከዛ ሰማያዊ ከለር አረኩለት ማለት ነው እዩት ያው ከለር ፉድ ብቻ ተጠቅማችሁ እንደዚህ ከለሩን መቀየር ብቻ ነው መልኩ መቀየር ነው እንጂ ሌላ አይደለም ጣዕሙ ምንም ምንም የሚቀይረው ነገር ጣዕም የለውም እና ቆንጆ ነው ልጄ አነሰው ብላ እየጨመረ ልችልኝ ነበር ትንሽ እና ይሰማችኋል ወገኖች የሰብስክራይብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ዛሬ ብቻ የምታዩው እባካችሁ የተለያዩ ቪዲዮዎች አሉ ማየት ትችላላችሁ ወገኖች ይሄን ደግሞ ካካው ፓውደር ተጠቅሜ የካካው ዱቄቱ ማለት ነው የጾም ነው እሱም ተጠቅማችሁ እንደዚህ ከለሩን ብቻ መቀየር ማለት ነው ያርጌ እንግዲህ ልውስ ታደርጉት ውስጥ ድረስ እንዲገባ ፓውደሩ ይጠቅማችኋል። ያው ማራሻ ደግሞ ትንሽ ሞቅ ያለ ውሃ ጣል አድርጋችሁ መለወስ ነው ማለት ነው። እና አሪፍ ነው። አሪፍ የጾም ኬክ ደግሞ በዚሁ ከለር ተጠቅሜ እንዲታር አሳምሬ እንደሰራሁት እዚህ ቀጥሎ የሚለቀቀው ቪዲዮ አለ። እለቅላችኋለሁ፣ ትማሩበታላችሁ የተለያዩ ጉዳዮች በጾም ወቅት ካላችሁ እንደ እኔ እንደ እንድትሰሩ ማለት ነው። እና እንዲህ አድርጌ እንግዲህ አሪፍ ልደት አክብሮ የነበረ ለልጄን ማለት ነው አሳያቸዋለሁ። ልደቱንም ምን ምን እንደሰራሁና ምን እንዳቀረብኩለት ልጄ በቀላሉ በትንሽ ነገር ቤት ውስጥ እረፍት ስለሆኑ አጋጣሚ በትንሽ ነገር ያው ልደታቸውን ከምን ዘጋባቸው በቤት ውስጥ በተዘጋጀ ነገር አከበርንላቸው ማለት ነው። ይሄ እነዚህ እንግዲህ የተለያዩ ቅርጽ ማውጫዎች ናቸው፣ ወገኖቼ አሁን የተለያዩ ከሮችን ከረኑን ካሳመርኩ በኋላ አንዱን በራሱ ነጭ ነው የተውኩት፣ ሰማያዊ ሰማያዊና ከካው አድርጌ የተለያዩ ቅርጽ ማውጫዎች አሉኝ እንግዲህ። እነዚህን መርጠን በእነዚህ ቅርጽ እያወጣን እንቆርጣለን ማለት ነው። እነዚህ አሁን ይሄን ከካውን እንዲህ ካረኩ በኋላ እንደገና ቆርጠውና አስቀምጠዋለሁ ማለቶችንም ደግሞ ለብቻ ለሁለት፣ አያችሁ እዛ እየዳመጥኩኝ ደግሞ አስቀምጠዋለሁ። ሰብስክራይብ እያደረጋችሁ ቤተሰብ ሁኔታ ዛሬ ብቻ የምታዩ ወገኖቼ አዲስ ስለሆንኩኝ አበርቱኝ፣ እናት እህት ወንድሞች ላችኋለሁ። ሼር እያደረጋችሁ ላይክ እያደረጋችሁ እያውላችሁ እንግዲህ የተለያዩ ከለሮችን ሁለት ሁለት አርጌ አስቀመጥኳቸው ማለት ነው። እነዚህ እንግዲህ አረንጓዴ፣ ቢጫ፣ ቀይ ማረግ ትችላላችሁ። የተለያዩ ከለሮችን መጠቀም ትችላላችሁ። እኔ እንግዲህ አንድ ከከካው፣ አንድ ሰማያዊ፣ አንድ ደግሞ ነጭ አርጌ ሶስቱን አንድ ላይ ዳምጣቸዋለሁ እንደ አዲስ ማለት ነው። የተለያዩ ከረሮችን ይዘው ከውስጥ እንዲወጡልን እኩል መሆናቸውን አሳይቻችሁ እዩት። እኩል መሆን አለባቸው ከውስጡ ሁሉም እንድናገኛቸው ማለት ነው። እኩል ላይሆኑ ይችላሉ፣ ግን ችግር የለውም። እኔ አሁን አልጨነቅም። ባይሆን ችግር የለውም። የቤት ነው እየተላመድን ስለሆን ችግር የለውም። ከዛ እንዲያርገ ሶስቱ እንደርባለን። ሁለቱን ግድ በየተራ እንዳምጥና ቅርጽ ማውጣት ብቻ ነው ዛንዴ አድርገን እንዳምጣለን ወገኖቼ። ዛሬ ብዙም ድምጽ አይሰማችሁም ትንሽ ጉንፋን ነገር ያዝ አድርጎኛል። ከዛንዴ አድርጌ ከዳመጥኩ በኋላ በጣም መሳሳት የለበትም፣ በጣም ደሞ መወፈር የለበትም። ተሎ እንዲበስል መሆን አለበት ማለት ነው። ብስኩስ ስለሆነ ልክ እንዳምባሻ ነገር መሆን የለበትም። ስስት ብሎ ከሽ ከሽ የሚል መሆን አለበት። በጣም ደግሞ ከሳሳ ደግሞ የሆነ ያርብናል ማለት ነው። እዩት እንግዲህ በተለያየ ቅርጽ፣ መስቀለኛ ቅርጽ፣ ይሄ የኮኮብ ቅርጽ የልብ ቅርጽ አለ አይደል? የቅርጽ መስጫዎች ለልጆች ስነ የገዛሁት እኔ በራሴም በራሳችሁም በቤታችሁ በተለያየ ቅርጽ እየሰጣችሁ መቆረጥ ትችላላችሁ። በእጃችሁ ማለት ነው። እኔ በፊት በእጄ ነው ምሰራ የነበረው በብዛት ወይም በሃይላንድ በቃ ምናምን እቆርጣለሁኝ። እንደዚህ ባገኘሁት እጠቀማለሁ። እና እናንተ ባገኛችሁት ወይም ደግሞ እንደዚህ አይነት የቅርጽ ማውጫ ካላችሁ ደግሞ መጠቀም ነው፣ ችግር የለውም። እና በክቡ የሚያወጣ የጨረቃ ይሄ ግማሽ ጨረቃ የሚመስል የልብ ቅርጽ የሚመስል አለና በዛ እንግዲህ እየቆረጥን እኔና ልጄ እንደምታይባት ለወንድሟ ልደት እያዘጋጀችለት ነው። እሷ ደግሞ አብራ ከኔ ጋር ሁና በጣም ጎበዝ ናት ልጄ። ይሄው እንግዲህ እንደዚህ አድርገን ሶስት ከለሮች በራሳቸው ይወጣሉ ማለት ነው ከውስጥ ቾኮ አለ፣ በላይ ነጩ አለ። ከውስጥ ሰማያዊ አለ፣ በታች ያለው ደግሞ ከካው ነው ማለት ነው። በላይ ነጩ አለ። እንደዚህ ይመስላል ማለት ነው። እንግዲህ ሁሉንም በዚህ መልኩ ቆርጬ ይሄን አስገብቼ ያኛውን ደግሞ ሰራለሁ። አያችሁት፣ ክለሩ አሁን ሲበስል ብዙም ሊጠፋ ይችላል እንጂ፣ አሳያችኋለሁ በደንብ አይጠፋም። በጣም ማረር የለበትም። ሲበስል ግን ከሽ ከሽ መሆን አለበት፣ ዝም ብሎ ውስጡ እንደ አምባሻ ነገር እርጥብ መሆን የለበትም። ብስኩት ከሆነ አይቀር ፍርክስ ፍርክስ ፍርክስ ስትል ነው ደስ የሚለው እና ዘይት ወይም ቅቤ መጨመር ደግሞ ያው የበለጠ ብስኩቱን እንትን እንዲል ከውሃው ይልቅ እሱ ያሳምረዋል ማለት ነው። ይህኛውን ደግሞ በዚህ በግልባጩ መልኩን በቸኮ መልኩ አድርገን እንቆርጠዋለን እንደቅድሙ ማለት ነው። ያኛውን አስገብቻለሁ ወገኖቼ። ይሄኛውን ደግሞ እንደዚህ እያደረኩ አወጣለሁ። እዩት፣ አያምርም? ሶስት ጎን የሚባለው ነው። ይሄ ቅርስ ማውጫ እና በትንንሹ ልጆች ብድግ አድርገው ሊበሉት የሚችሉት እኛም ደግሞ ብድግ አድርገን ይሄ እንዳደርጓቸው አሁን፣ ዛሬ በብዛት የጾም ያረኩት ለምንድን ነው? ለኛም እናቶች አሉ ከዚህ ከልጆቻቸው ጋር የሚመጡ እነሱም ደግሞ ሁላችንም ጾመኛ ስለሆንን አንድ ላይ እንድንበላ ማለት ነው። ከነሱ ጋር የልጆች የራሳቸው አለ ያዘጋጀውላቸው የፍስክ ማለት ነው፣ ኬክ አላቸው። ለእኛ ደግሞ ኬክም ብስኩትም አዘጋጃለሁ ማለት ነው። ይሄን ይመስላል ብስኩቱ፣ የኛ ያኛው ደግሞ አለ፣ ቆሎ ቆሎ የሚለው ይሄ ደግሞ ኩኪስ፣ ኖርማል ኩኪስ አለ። ሁለቱ አንድ ላይ ይቀርባል ማለት ነው ለልደት ያው መስሏል ጨረቃ፣ እንግዲህ ብቻ ግማሽ ጨረቃ የምትመስለው ይሄኛው፣ መስቀሉ ይሄው የመስቀል ቅርጽ ያለው ኮኮብ ቅርጽ ያለው አለ ክብ ይሆናል። እዩት፣ ገለብጠዋለሁ እየገለበጥኩት ነው። እና አንዴ እንደዚህ ከፍታችሁ ገልብጣችሁ ደግሞ አንዴ ታስገቡታላችሁ፣ ደረቅ እንዲል ማለት ነው። እና አሪፍ ነው ወገኖቼ። እኔ እንግዲህ እንደዚህ አድርጌ ሰርቼ ሁሉንም ማቀራረብ ብቻ ነው የቀረዬ። አሁን አቀራርቤ ይው እናንተ ጋር ይው መጀመሪያ የሰራሁት ወገኖቼ፣ አሁን የጨረስኩ ነው እኔ ይሁን እንግዲህ። መጀመሪያ የሰራሁት ቆሎ ቆሎ ነው የሚለው ሽታው ገና ሲበስል ራሱ ያስታውቃችኋል። እንዴ ምን እየቆላሽ ነው ምናምን ብለው ሰው ነው የመጣው ማለት ነው። እና ሽታው የቆሎ ሽታ ነው ያለው አሪፍ ነው። የተለያዩ ኮምፕሌክስ በእጃችን ስንበላው ደስ የሚሉ ነገሮች ስለሆኑ አንድ ላይ ቀላቀላችሁ ደግሞ ቋቋ ነው የሚለው። አሁን እኔ እንጃ ድምጽ ስላለ ላይ ሰማችሁ ይችላል እንጂ በጣም ከሽ ከሽ ከሽ ነው የሚል ሁለቱም ደርቋል። እዩት እንግዲህ ይህን ይመስላል። የሰራ ነው አንድ ላይ ማለት ነው። ከዚህ እንግዲህ ሻይን አድርጌ ያሳያችኋለሁ። ከእናንተ ጋር ሰናበታለሁ። እንግዲህ ልደቱ ላይ ደግሞ ሳቀርበው ታያላችሁ። ከዚህ በቀጥሎ የሚለቀውን ቪዲዮ ማለት ነው ቆንጆ ኬክም አሰራርም አመጣላችኋለሁ። ከተመቻችሁ እንግዲህ ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ቤተሰብ እንድትወኝ እፈልጋለሁ። ወገኖቼ አበርቱኝ። ጉንፋን ይዞኝ እያለ ነው ይሄን ወደ እናንተ የላኩላችሁ እና ከሰራሁት በኋላ ነው ጉንፋን ያዘኝ ማለት ነው። ከልደቱ በኋላ ይሄን ደግሞ ቀርጨው ስለነበር ወደ እናንተ ላምጣው ብዬ ነው እንግዲህ ይሄን በተለያየ ጉዳይ ልሰሩት ትችላላችሁ። የጾም ያሳየዋችሁ እንጂ የፍስክ ከፈለጋችሁ ደግሞ የሚጨማምሩትን የፍስክ ነገሮችን ጨማምራችሁ፣ ወተት፣ ቅቤ ነው የሚጎድለው፣ ሌላ ነገር የለውም እና ከተፈለገ እንቁላል ሊጨመርበት ይችላል። ከዛ ድርቅ ብሎ ቆንጆ ኩኪስ ይሆናል ማለት ነው። የፍስክ ከፈለጋችሁ፣ የጾም ደግሞ በዚህ መልኩ ይዘጋጃል ማለት ነው። ቸኮል ቸኮል ካልኩባችሁ ከመጀመሪያው እንደገና ኖርማን ማየት ትችላላችሁ ማለት ነው፣ ወገኖቼ ስላያችሁልኝ አብራችሁ ስለቆያችሁ አመሰግናለሁ። ላይክ ሰብስክራይብ እያደረጋችሁ እንዳተለመደው እባካችሁ ለምናችኋለሁ ጠይቃችኋለሁ ማለት ነው። እንግዲህ በሻይ በጣም አሪፍ አማራጭ ነው። እኔ እንግዲህ እንዲያርግ አዘጋ ለቤትም ይሆናል፣ ለልደትም ይሆናል፣ ለተለያዩ ጉዳዮች ይሆናል። እንዳልኳችሁ የልጄ ልደት ነው። እዛ ላይ ደግሞ የሰራሁት ኬክ አለ፣ የጾም አሪፍ ኬክ። እሱን ማሳያችኋለሁ ከዚህ ቀጥሎ ሌላ ቪዲዮ ማለት ነው። እየገባችሁ ካያችሁልኝ ብዙ ነገሮችን ትማሩበታላችሁ፣ ታዩታላችሁ ማለት ነው። ከሺ ከሺ ነው የሚለው በጣም ነው የሚጥበው። ልጅም እየበላሽ ነበር ያብራ እኔ ጋር ደክማ ነበረ ማለት ነው። እንግዲህ ለወንድሟ ይሄው አዘጋጀችለት ማለት ነው። እና ላይክ አርጓ፣ እስኪ ላይክ ላይክ እያረጋችሁ አበረታቱን። የወለጀ ማብራየ የሰራሽ ነው ዩቲዩብ ላይክ አርጓት። በጣም አሪፍ አሪፍ አሪፍ አማራጭ ነው፣ በሻይ ይዛችሁ በተለይ አሪፍ ነው ማለት ነው። እንግዲህ መስላል ደና ሁኑልኝ። ባይ ባይ። አያችሁት ይሄን ቆሎ ቆሎ ነው የሚለው። በቃ ጣዕሙ ራሱ በጣም አሪፍ ነው። እዩት። የተለያዩ ወቸሎኔዎች አልተሰባበሩም፣ ውስጡ ድረስ አሉ። የጨመርኳቸው ነገሮች ማለት ነው። ይሄ ደግሞ እንግዲህ ከለሩ ሳይለቅ እንደዚህ ብሎ ወጥቷል። ሶስት አይነት ከለሩ ነው እንግዲህ እናንተ በፈለጋችሁት ከለር ማረግ ትችላላችሁ። ባይ ባይ